ግን እሱም በቃ ሁለታችሁም አስመሳኝ ናቸው። አንድ ነገር ልንገርሽ አይደል አስመሳኝ ናችሁ ሁለታችሁም። እንኳን እንኳን እሱንም አንቺንም ስገነባው ፈርሶ ባጸዳው ቆሸሸን። እንደገና ሰላም ሰላም፣ እንዴት ናቸው የእኛ ፋሚሊዎች? እኛ በጣም ደና ነን ትንሽ ጠፋሁኝ፣ አውቃለሁኝ ትንሽ ተጠፋፍተናል። አንዳንድ ነገሮች ናቸው ያስጠፉን። እንግዲህ ያው ታውቃላችሁ፣ ሰሞኑን ባለው ነገር ምናምን ትንሽ ጠፍቼ ነበረ። እንግዲህ ይቅርታ ይደረግልን፣ ከዚህ በኋላ ላለመጥፋት በደንብ ሞክራለሁ እና አካውንቱም እንዳያችሁት ነው፣ ሐሪፍ እየተንቀሳቀሰ ነው። በጣም አሪፍ ነው ያለው። በጣም ቴንኪ ሁላችሁንም አመሰግናለሁኝ። እንደዚህ አልጠበኩም ነበር እና ከምር በጣም ቴንኪው ሰሞኑን ትንሽ በተዘዋወሩ ነገሮች በጣም ብዙዎቻችሁ ሜንሽን አርጋችሁኝ ነበር ምናምን ምንድን ነው ብላችሁ ጠይቃችሁኝ ነበረ አንዳንዶቻችሁም ትንሽ ግር ያላችሁ ምናምን አላችሁ እና ለዛም ትንሽ የሆነ አንዳንድ መልስም እንድትመልስልኝ ፈልጌ ነበርና ፍቅር ጋርም የተወሰነ ነገሮች ለማውራት ሞክሬ ነበር ስልክም አታነሳልኝም ቴክስትም አድርጌላት ነበረ አትመልስም እና ትንሽ ግራ ገብቶኝ ነበር። ያለው ነገር ጀስት እኔ እና እሷ ጋር ምንም እንደዚህ አይነት የተደባበቀ ነገርም የለም ነበር ከዚህ በፊት። እና ያን ነገር ካየው በኋላ ትንሽ ደብሮኝ ነበር። እኔ አክቹአሊ አሁንም ደብሮኛል በጣም ተናርጃ ያለውኝ ምክንያቱም እኔ በእኔ እና በእሷ መካከል ምንም እንደዚህ አይነት ነገር የለም ነበር ማለት ጀስት በጣም ብዙ ነገር ነበር የምናወራው በጣም ብዙ ነገሮች ሀሳብ ነበሩን፣ ህልሞች ነበሩን። ብዙ አላ ጀስት በቃ ብዙ የተወያየንባቸው ያሰብናቸውም ነገሮች ነበሩ ምናምን እና ይህን ነገር ሀፕን አድርጎ ሳየው ትንሽ ደብሮኝ ነበር። እኔ ለምን አልነገረችኝም? ቢያንስ ባሳወቀችኝ፣ ወይም ደግሞ ብዙ ነገሮች ስናወራ ጀስት ይህን ነገር ግን አልነገረችኝም። እና ይህን ይሄን እንኳን እንዴት አልነገረችኝም ብዬ ለዛ መልስ ለማ እንድት መልስልኝ ስለፈለኩኝ ያው ጀስት ቴክስት አድርጌላታለሁ ደው ይላታለሁ ምናምን እና ምንም መልስ አልመለሰችልኝም። እና ቀጥሬያታለሁ፣ ኦልሬዲ ተደዋውለን ነበርና ቀጥሬ በቃ ማለት እውነታውን እንድትነግረኝ እንድታሳውቀኝ ብዬ ቀጥሬያት አለውኝ እየመጣች ነው። እና ያን ያን ነገር የምናወራለን ብዬ አስባለሁ። እና ቪዲዮን አይቼዋለሁ። ሁላችሁ ሜንሽን እያደረጋችሁ ነበር፣ ምንድን ነው እላችሁ ነበር። እና አይቼዋለሁ፣ ቪዲዮዎቹን አይቻቸዋለሁ። የተፈጠረውን ነገር አይቻለሁኝ። ያሁ ደብሮኛል፣ ግልጽ ነው፣ ተናድጃለሁ። እና እንግዲህ ከእሷ ነው ሁሉን ነገር መስማት የምችለው ምንድን ነው የተፈጠረው ነገር ምንድነው? ምክንያቱም ብዙዎቻችሁ እኔ እንትን ለማለት ሞክራችኋል። ጀስት ኖርማል ነገር ነው፣ ድራማ ነው፣ የሆነ እንትን ነው ምናምን እያላችሁ ነበር እና እሱን ነገር መስማት የምችለው ከእሷ ነው። እና እሷን እየጠበኳት ነው። እሷ የምትለኝን ነገር እሰማለሁ አያለው። ማን እንደሆነም አላውቅም ልጁ ነው አክቹዋሊ። እና እስኪ ዞሮ ሁሉንም ነገር ከእሷ እንሰማለን ብዬ አስባለሁ። እና በተረፈ እናንተ እንዴት ናችሁ? በጣም ደህና ነኝ። የአካውንቱ አሪፍ ነው፣ እየተንቀሳቀሰ ነው በደንብ ለዛ ደግሞ በጣም አመሰግናለሁ። ሁላችሁን ወዳቸዋለሁ። ክበሩልኝ። ከዚህ በላይ በጣም ብዙ ነገር እንሰራለን፣ አቅም አለን ምናምን እና ይህን ነገር ተፈጥሮ ሳየው ትንሽ ደብሮኛል። ምክንያቱም እኔና እሷ ያወራነው ነገር ሌላ ነው፣ ጀስት የተፈጠረው ነገር ደግሞ ሌላ ነው እና ምን እንደሆነ እኔ ግራ ገብቶኛል። ለራሴ ማለት እንደዚህ አልነበረም። እኔና እሷ በጣም ብዙ ነገሮች አውርተናል። በጣም ብዙ ነገሮች ማለት ነው ያሰብናቸው ነገሮች አሉ፣ ድሪሞች አሉ ምናምን እንሰራቸው ያሰብናቸው በጣም ያቀርናቸው ነገሮች በደንብ አሉእና ብቻ በጣም ብዙ የልብ የልባችንን እያወራን ይህ ነገር ግን ሀፕን አድርጎ ሳይው ትንሽ ደብሮኛል፣ እንደኔ ማለት ነው። ምክንያቱም ከዛ በላይ በጣም ብዙ ሚስጥሮች ጋር እኔ እና ሷው በደንብ እንትናለንእና በደንብ አውርተናል። በጣም በቃ የልብ ጓደኛሞች ሆነናል። እንደዛ ነበር የእኔ ሀሳብ፣ እና የእሱ ሀሳብ ምን እንደሆነ አይገባኝም። ምን ያልገባኝም ስመጣ ነው ሁሉም ነገር እንግዲህ ግልጽ ሆኖ ሊሰማው የሚችለው ከዛ በፊት ብደውላትም ቴክስ ባረግላትም በእነዚህ አይነት ነገሮችም ላይ ዙሪያ ያሉትን ነገሮች ተጠይቃትም ምንም መልስ እየመለሰችልኝ አይደለም እና መታ ሁሉንም ነገር የምሰማ ይመስለኛል። እንደኔ ግን ትንሽ ደብሮኛል። አክቹዋሊ ከፊቴም ላይ ይታያል፣ ትንሽ እና ደብሮኛል። እስኪ ዝሮ ትምጣና እሷ የምትለውን ነገር እንሰማለን። የማየውም የምሰማው ክብሬን ይነካኛል። ያሞ ሆኖ ግን እንደ ምንም ብችል ይቀለኛል። ተለየቼሽ ከሚሰማኝ ስቃ ይሻለኛ ክብሬን ብዬ በብስጭት ስራሽ ባይተመኝም ሄደሽብኝ ከምሰቃ ይችላለው ቢያመኝም ፈጣሪዬ አቅሜን ያውቃል፣ አልችል አይሰጠኝም። የምትለውን ነገር እንሰማለን። እንግዲህ አትዋሸኝም ብዬ አስባለሁ። ተስፋ ረጋሉ ዋሸኛለች። አትዋሸኝ የሚለው ነገር እንግዲህ ስሜት የላለ መሆኑ ስለደበቀች ብቻ ነው የተናደድኩት፣ ስላልነገረችኝ ምንድን ነው ያለውን ነገር ብቻ እንድታሳውቀ ብቻ ስለምፈልግ ነው ኔና አዲስ ፍቅር ሲያመናቅር ነው የሚባለው። እንደዛ ነው፣ ጥሩ ነው። እንደተባልኩት ነው የሆነው ነገሩ። እንዴት ናችሁ? ደህና ናችሁ? በነገር ያዝናችሁ ገና ከመጀመርሽ። ሰላም ባያችሁ። ሰላም እንዴ። ቪዲዮ እንዲያዝ የፈለኩት ነው ቁጥ ቢሆንም አላሶራልኩኝ። አረኔ አላልኩም። ያው በነገር ከሚይዝሽ ሰላም እንዴት ናችሁ ቤተሰቦቻችን? ደህና ናችሁ? ይ እኛ በጣም ደህና ነን፣ እግዚአብሔር ይመስገን። የአሌክስን ባላቅም እኔ ደህና ነኝ። ሶሪ እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ሰሞኑን ትንሽ አወዛጋቢ ነገር ተፈጥሮ ነበር፣ ያው በትንሹም ግን እያረጋጋ ነው እና ቀስ በቀስ እውነቱን እያወጣ ነው ስለሆነ እናንተም እየገባችሁ ይመስለኛል። አሌክስ ብቻ ነው ግር አይገባው፣ ያ ደግሞ እኔ ስላልነገርኩት ነው። ሶ ዛሬ ደግሞ እሱም ግራ የገባውን ነገር እናንተም ግራ ካጋባችሁ ክሊር ለማድረግ ነው የመጣሁት። እና አሁን መጠየቅ የምትፈልገው መጠየቅ ትችላለህ። ያ መጠየቅ የምፈልገው ነገር ያ ግልጽ ነው፣ ለነሱም የነገርኳቸው ነበር በደንብና ጀስ በኔ እና አንቺ መካከል ምንም አይነት እንደዚህ የተደባበቀ ምናምን ነገር እንደሌለ ግልጽ ነው አይደል? ማለት በጣም ብዙ ነገሮች እያወራን ነበረ ምናምን። እሱ አሁን እንደተባለው ማለት ያየሁት ነገር አለ ምናምን እና እንደማደብኝ ያቅ ነበር። ከዛ በፊት ብዙ ነገሮች ቢኖሩ ማለት ነው። እና አንደኛ ለምን ምን መደበቁ አስፈለገ፣ ሲቀጥል፣ ምንድን ነው ማን ነው ምናምን የሚለውን ነገር ብትነግሪኝ ደስ ይለኝ ነበር። እንደኔ ማለት ነው ማለት ላይ መለከታኝ ላይ ያገበኝ ይችላል፣ ግን ስ ማወቅ አለብኝ ቢያንስ። በጣም ብዙ ነገሮች አውርተናል፣ ከዛ ከዚህ የበለጠ ነገሮች አሉ እና ይህን ነገር ግን ለምንድን ነው ያልነገርሽ? ስ በቃ ማወቅ አለብኝ ይህን ነገር፣ እና ምንድን ነው ለምን ምንድን ነው ያስፈለገው ነገር የመደበቁ እና ምንድን ነው ማን ነው እና የሚለውን ነገር ማወቅ እፈልጋለሁ። እኔ ብቻ ሳልሆን ሙሉ የአንችን ፋሚሊዎች የኔን ፋሚሊዎች አንድ ነን፣ የኔና ያንቺ ፋሚሊዎች ማለት አንድ ናቸው አይደል? ሶ በቃ ምንድን ነው ይሄን ነገር እንድትነግሪ ፈልጌ ነው የቀጠርኩሽ የቀጠርኩሽ ያው ይሄን እነሱ ግንኙነት ቪዲዮ ላይ ካወራ ነው ሌላ ምንም አይነት ነገር የለም ማለት ፍቅረኛ ሞችናል ያ ነገር ደግሞ ድብቅ ነበር። ኢቨን እንኳን ለኦዲንስ እንዲ ሚዲያ ላይ ምናምን ለአንተ የሚደበኩበት የራሴ ምክንያት ስላለኝ ነው እንጂ በሌላ ነገራት። በዛ ካስደበረክ ደግሞ በጣም ይቅርታ። እንደዚህ የሆነ ለመጥፎ ነገር ምናምን የደበኩክ እንዳይመስልክ እኔ የራሴ ምክንያት ስላለኝ ነው እና እሱ ለማንም በሱ ወገን ማንም አያውቅም፣ በእኔም ወገን ማንም አያውቅም ነበር። ድንገት ያ በድብቅ የተቀረጸው ቪዲዮ ነው የሆሁ ነገር ባንድ ያመጣው እንጂ እኔም ልነግርህ ክችል ነበር። ቪዲዮ ባይወጣ ያ ከጊዜያት ወደ ጊዜያት ልነግርህም እያሰብኩ ነበር ሲጀመር። ምክንያቱም እኔ እናንተ በጣም ብዙ ነገር እያወራ ስለሆነ ክሎዝ እየሆን ስለሆነ እናም ነገር ያ ነገር ብቻ ነበር የደባኩ ከኔ በእውነት እና ቪዲዮ ከወጣ በኋላ ግን አንተ ቴክስት አደራረግ የሆነ ንግግር ከሌለ ምናምን ይደብራል እና በአካል ካልሆነ በቴክስት የምንግባባ ስላልመሰለኝ ነው በአካል ላወራክ የፈለግኩት። ሳው ማለት በቴክስት እና በስልክ ቢሆን ትንሽ ይደብራል። ይህ ማወራሪ አንችም ንበዛው ስለሆነ ነው ማለት ነው። እና ሶ ግንኙነታችሁ ይሄን ነው ይሄ ነው ማለት ነው ፍቅረኛሽ ነው እዛ ነው። ለምን ደሮ ነው የደበቅሽኝ? ፍቅረኛ ምናም እንዳልነበረሽ ወይም ደግሞ እንደዛ አይነት ሲቹዌሽን ላይ ማለት በቃ እንደዛ እንደማፈልግ አይነት ነገር፣ ለምን እንደዛ አልሽኝ ላይ ያው፣ ፍቅር እኮ ኬት እንዳሚዘጋ አይታወቅም አይደለ? በጣም ትገርሚያለሽ። እውነት ለመናገር ማለት እኔ የዚህን ያህል በጣም ራስ ወዳድ አትመስይኝም ነበር። እውነቱን ለመናገር ማለት ራስ ወዳድ፣ የምር ራስ ወዳድ አትመስይኝም ነበር። እኔ ራስ ወዳድ አይደለሁ። አይ፣ ራስ ወዳድ ብትሆኚ ነው ማለት እንደዚህ አይነት ነገሮች ምን ደብቅኝ። እኔ ምንም የደበኩሽ ነገር አልነበረም። ነበረ፣ አይደለም? ለምንድን ነው ዝም ብለው የምር አልልም ማለት ራስ ወዳድ ሆንሽ። በቃ ይህን ነገር እንደዚህ ማለት አልነበረብሽም አይደለ? ነሻርልሽ ታውቂዋለሽ። እውነት እንደዚህ ብለኸኝ፣ እኔ ማንም ሰው እንደዚህ ብሎኝ ዝም ልል አልችልም፣ እጣላለሁ ነው። ግን አሁን ያው አንተ ስለማቅ ተናደሃል ብዬ ልለፈው እንጂ አሁን ተናድጄ ሊሆን ይችላል፣ ታውቂ ማንም ይገባሻ። ግን የተናደድኩበት ምክንያት አለኝ። ምክንያቱም እኔ በጣም ብዙ ሚስጥሮች እንዝር ግፋር ገኝ ሆኖ ለአንቺ ያከፈልኩት ያ ለምን ነው? ሚስጥር ለማ ለማናወራው ለማንም ካላው፣ አይ ለምን አሁን ቢያንስ ይሄን ነገሮች ለምን አልነገርሽኝ? እኮ እኔ አልነገርኩም እንጂ ነገር ነገርኩ። ውሸት ነው አላገኘሁማ እኮ ግን ለምን ደበቅሽኝ? ማለት እኔ እንደ ማንኛውም ሰው እኔ መስማት ነበረብኝ? ሚዲያ ላይ በቃ ያልክ። መጀመሪያ ያልነገርኩበት የራሴ ምክንያት ነበረኝ። ግን ልነግርክ ልነግርክ በቃ ምክንያት አለኝ። እሺ ነገርኛ፣ ምክንያቱም ማወቅ ስላለብኝ ነው። እኔ ደግሞ መናገር አልፈልግም። ስለዛ እንደ ማንኛውም ሰው እኔ እንደዛ በእንትን ውስጥ ተደብቆ ምናምን የተቀረጸ ነገር ነው ማየት የነበረብኝ ማለት ነው። ነው በቃ እያሰብኩ ነበር ልነግርክ። ሰው ያ ቪዲዮ ቀደመኝ እኔ እንዴት ብዬ እንደማስረዳከም እኮ ግራ። እኮ የቆየ ነገር ነው አልሽኩ አይደል፣ እዚህ ላይ የቆየ ነው። አዲስ ነገር አይደለም፣ የቆየ ነው። ላይክ ስለወጣ ነው እንጂ የቆየ ነገር ነው። እናም ብለሽኛል አይደል? ስለዚህ ይሄ ድንገት ወጣ እንጂ ልነግርህ ነበር። ማለት ምን ማለት ነው? የቆየ ነገር ከሆነ ለምን አልነገርሽኝም? መጀመሪያ ምን ያልነገርኩበት ያዚህ ምክንያት አለኝ። አሌክስ ለምን እንደምታስደጋግመኝ የምናገረው አማርኛ ነው። አሁን ኩሻር አይደለም። በቃ እኔ ያን ነገር ካየሁ በኋላ ደብሮኛል። የደበረብኝ የደበረኝ ደሞ ምክንያት ደግሞ ግልጽ የሆነ ነገር ነው። በቃ ለምን በጣም ብዙ ነገሮች እያወራን በጣም ብዙ ሀሳቦች ይኑሩን በጣም ብዙ ነገር እንትን እያል እንዴት ይሄን ነገር ልደብቅ እንቻልሽ። በቃ ይሄ ነው ይኔ ጥያቄ። ይገባሽ አይደል አልደበኩም። እኔ አሁን እንደውም ዛሬ ልጁን በዚህ ልጅ ልመጨ የፈለኩት ነበር እንዴ። ለምን በቃ ስለምፈልጋችሁ ሁለታችሁ ነው እንዲያ እሱ እዚህ ጭቅጭቅ ላይ መጥቶ እሱ እንዲደብረው ነው ያልፈልገው። ለምንድን ነው የሚደብረው? ማን ስለሆነ ነው? እሱ ደብረው አልደብረው ብለሽ የምትጨነቅለት ማን ነው? እሱ ፍቅረኛዬ እንዴ? የፈለገ ነገር ይሁን ፍቅረኛዬ ጀምራችሁ ፍቅረኛዬ እያልሽ ጠሪው ደግሞ አጣፍሪም ትንሽ እንዴ። ለምንድን ነው የማፍረው? አረ በጣም ያሳፍራል እኮ እንደዚህ ተደባቆ ምናምን ነገር የተፈጠረ ነገር ጀስት ስለወጣብሽ ነው፣ በቪዲዮ ምናምን ስለወጣብሽ ነው እንትን የምትይው እንደዚህ፣ ፍቅረኛዬ ምናምን የምትይው እንዲ አሌክስ ምን አርጊ ነው የምትለይ? ልጠይቀኝና ልሰደብ ይደረሃል? አሌክስ ነው የመጣሁት። ምንም ልትሰድብሽ አይደለም። ሴት ልጅ መስደብ አልፈልግም። ሲጀመር እንደዚህ የሚያባብል ነገር ማለት እንደዚህ አሁን አንተን የሚያናድድ ነገር ምን አረኩኝ ማለት ነገርኩ፣ ካድል ምክንያት አውቄ ወይ ሆን ብዬ አንተን ለማናደድ አይደለም፣ እያንዳንዱ ነገር ያደረኩት። እኔም ያንን ቪዲዮ ሳየው በሰዓቱ ደንግጫለሁ። ስለዚህ ምንም እሱ ያስፈልጋል ብዬ አላስብም። እንዲጨነቅም አልፈልግም። በዝም ብሎ ነገር ታስቢለታልሽ ማለት ነው? ይሄን ያህል ኦ ደስ ይላል። በማታስቢሉ ማለት ነው። ምን ማለት ነው? አይ ምንም በቃ፣ እንደዚህ ይደብረዋል ብለሽ እንኳን ማሰብ ነበረብሽ። ገባሽ? በቃ እንደዚህ ስለደበኩት እንደዚህ እንደ ማንኛውም ሰው ይሄን ነገር ስለሰማ ስላዬ ምናምን እኮ አንተ ደግሞ በዛን ሰዓት በቃ እንዴት ልበልህ ይሄ ግለህ ነበር። እዛ ላይ ደግሞ ንግግርህ ምናምን ጥሩ አልነበረ። ምን የሆነ ነገር ብመልስልክ ዛሬ ላይ እንደዚህ አንቆም በቃ በዛው በቴክስ ተጣልተን ነበረ። ሰው ያንን ነገር ስላልፈለኩኝ ነው እንጂ ይደብራል ብዬ እንዲህ በቃ የሆነ ነገር ደብቀ ያለው ይደብራል። ኦብቪስሊ ይሄ ይታወቃል እኮ። ግን ደግሞ በቃ አንዳንድ ነገሮች አይመቻቹልህም አይደል። ሁሌ እንዳሰብኩ እኮ አይሆንም። የፈለገ ነገር ይሁን። እኔ አሁን እዚህ ላይ ያው ምሰልሽ እኔ እና አንቺ አሁን በጣም ብዙ ነገሮች እናወራለን። ስለ ፍቅረኛ ኢቭን ስለ ፍቅረኛ ስለ ፍቅረኛ ምናም እንደዚህ አይነት ነገሮች አሁን በደንብ አውርተናል ምናም አይደል፣ በጣም ብዙ ነገር አውርተናል። አክቹዋሊ እንደዚህ አይነት ጥያቄ ስጠይቂ ዝም ብለሽ ያሳሳቅሽ ነው የምታልሽው ምናም ነገር ግን ቢሆንም፣ በቃ አንቺ ስለ እኔ የማታውቂው ነገር የለም እኔ ስለ አንቺ የማላውቀው ነገሮች የሉም ነበር። እንደዛ ነው እኔ የማስበው የነበረው እና ይህን ነገሮች ሳይግን ያን ነገር ሳይግን እኔ ደብሮኛል። አሁንም ቢሆን ራሴን በቃ ማለት በቃ አይ በቃ ችግር የለም። የሆነ ነገር ልትነግረኝ ፈልጋ ይፈልጋ በቃ እንደዛ ወጣባት ምናምን ያን ነገር ልቀበለው እየፈለግኩ ነበር፣ ግን ያ አይደለም በቃ ይሁን። እኔን እንትን ማለት ምን እንዳሰብሽ አላውቅም። ማለት በሁለታችን መሀከል የሆነ ልፈጥሪ የፈለግሽው ነገር ይሁን ምን ይሁን እኔ አይገባኝም። ብቻ በቃ ይሄ ነገር እኔ ራሴን አላሳምንም። አንዴ አንዴ በቃ ላቋርጥ ራሴ የሆነ እኔ እና እሱ ጋር ልትፈጥሪ ማለት እኔን አንተ እና እሱ ጋር ምን ልፈጥር እችላለሁ እንዴት ይሄ ሀሳብ መጣልክ? መሲ ሲዮን አይዲያ ወይ ሀሳብ ቢኖርክ ነው ሁለታችንን ልታጣይ ፈልግሽ ምናምን ኬት ተገናኝታችሁ? እንዴት ማለት እኔ ማንኛው ማ ምን ጉዳይ አይደለም ስለሱ፣ ገባሽ አዚ ላይ አሁን እሱ ማን ነው ምናምን እኔ አይመለከተኝም ጉዳይ አይደለም። እኔ እሱ አሁን እንደውም ዛሬ ይዘሽልኝ እንዴት መጪ ነበር የምፈልገው፣ ገባሽ አይኑን እያየ ነበር ማውራት የምፈልገው፣ የምጠይቃቸው ነገሮች አሉ። እንግዲህ እኔ እንደዛ ነው ማስበው። ሰው እሱ የምጠይቀው ጥያቄ የሚመልስልህን መልስ ነው እኔ ልመልስልክ የምችለው አይ እኔ እኔ እሱን የምጠይቀው ጥያቄ ሌላ ነው። አንቺ ነው የጠየኩሽ ያለሁት ነገር ሌላ ነው እኮ አሁን እኔ ጥያቄኝ ጥያቄ ደሞ እሱ የምጠይቀው ማለት ነው ደግሞ ያልጠይቀው ማንቺ ጠይቀው እኔ ራሱ አንድ አይነት መልስ ነው የምንመልስልህ ልልክ ፈልጌ ነው። ይሄ ሊሆን ይችላል። እኔ ግን እንደ አንቺ አይነት ጥያቄ አይደለማ የምጠይቀው እኔ ወንድ ጥያቄ ነው የምጠይቀው እሱን አንቺ ነው እኔ ሴት ጥያቄ

ማለት ምን አንሰሰሽ? ፍቅር እኮ ድንገት ነው የሚይዘው፣ ፍቅር ነው እሱ። ግን አይ እኔን እንደዚህ ላለማሳወቅ ወይም ደግሞ ደሞ እኔን መዋሸቱ ምንድነው ምንድነው? ነው ማለት ይሁን አንቺ ታገኝበት ነገር ምንድነው? ድብቅ ነገር ነበር አይደል? በቃ የተደበቀ ነገር ነበር ምናምን። አቃለው እኔ እናንተ ብዙ እያወራን ነበር ምናምን። ግን ይሁን አለ አይደል? የደበቅኩበት እንደነገርኩ የራሴም ምክንያት አለኝ። ግን ከዛ በኋላ ደግሞ ልነግርህ እየፈለግኩ አንድ ለት የሆነ ከዛሬ ነገ ምናምን እያልኩኝ በነበረ ሰዓት ቪዲዮ ተለቀቀ። ምንም ማድረግ አልችልም። ማለት ይሄ የነገር አልተገጣጥሞ የለም አሌክስ አንተ ካልተረዳኸኝ፣ በዚህ ሰዓት ማነው የሚረዳኝ? ቆይ እንዴ ምን ነው የምረዳሽ አንቺ? ቆይ የትኛውን ነገር ነው የምረዳሽ? እንዴ ዋው! ተረድችሻለሁ። በጣም ብዙ ነገር ተረድችሻለሁ። በጣም ብዙ ማለት ነው እኔ ማለት እኔ በቃ በደስተሽም ጊዜ ከጎንሽ ነበርኩኝ፣ ሲከፋሽም በሀዘንሽም ጊዜም ከጎንሽ ነበርኩ። እዛ ነው የሚሰማኝ እኔ እና እንደዚህ አይነት በጣም ትንሽ ነገር በጣም ትንሽ ነገር ሊናንችን ሊያለያየን ወይም ደግሞ ሊያጣላን ይችላል ብዬ አስብ አላቅም። ነው እንዴ ተለያየን ማለት ተጣላን? ለምንድነው አንተ እንደዚህ የምታስበው? እኔ በቃ አላቅም ብቻ ደብሮኛል። እውነቱን ለመናገር ይሄ በጣም በጣም ይደብሮኛል። በጣም በቃ ከፍቶኛል፣ ምናምን ይሄ ነገር አስቀይሞኛል። እኔ እንደማንኛውም ሰው ምናምን አልነበረም፣ እንደዚህ ሰው ተልኮልኝ አልነበረም፣ ይሄን ነገር ማየት የነበረብኝ ገባሽ አይደል? እኔ ይቅርታ ብለሽ ምናምን ትኑ ለምን እንድትኛ አይደል ነው የምፈልገው በቃ። እንዴ ምንድነው አንተ ይቅርታ ልኩ? እኮ አይደል ማለት ይሄ እኮ ይቅርታ የሚያስጠይቅ ነገር አልነበረም በእውነቱ። ማለት እኔ በቃ የሁለታችን ጓደኝነት ምናምን ስለምፈልግ ይቅርታ አልኩ እንጂ ምንድነው ይቅርታ የሚያስጠይቅ ነገር ምን አድርግ ያለው። ግን የሆነ ተሸናፊ ሆኜ ይቅርታ ልበልክ ብዬ ነው እንጂ እንደ ተፋቀረን እንጂ እኛ ምን አደረግን? እ ንገረኝ እስቲ ለአንቺ ያ እንደዛ ነው የሚሰማሽ? ገባሻ? ምንም እንትን አይልሽም ማን በይቅርታ የሚታለፍ ነገር አድርገሽ ነው ያሰብሽ ማለት ነው። ግን እኔ በጣም ልቤ ተሰብሯል። ልቤ ተሰብሯል ስልሽ በቃ በጣም ያዘንኩብሽ። እንደዚህ አይነት ሰው አትመስኝ ነበር። ገባሻ የምሬን። እንደዚህ አይነት ድብቅብቅና በቃ እንደዚህ አይነት አትመስኝም። በቃ ባጭሩ በቃ እንደዚህ በጣም ድብቅብቅ ነሽ ምናምን፣ በጣም በቃ አስመሳኝ ነሽ። ታቀርሻ አቅርሱ። ኧረ አሌክስ በእግዚአብሔር ዝም በል። እንዴ ለምንድን ነው ዝም የምለው? እውነቱን ነገር ነው የመናገር የምፈልገው ገባሽ። እኔ እንዳንተ ያወራሁት ሰው አለ እንዴ ምንድነው ይሄ ነገር? እኔ አሁን ይሄን ነገር እኔ ልጠይቅሽ የምፈልገው ከእሱ ጋር ሁነሽ ነበር ማለት። በቃ ይሄን ነገር ግልጽ በግልጽ ማውራት ነው መጠየቅና መሳደብ ይለያያል እኮ። አሁን አንተ እኮ እኔን እየሰደብከኝ ነው። በቃ ስላየሁብሽ እኔ ይሄን ነገር በቃ እንዴት እንደዚያ ታደርጊያለሽ? አንቺ እንዴት ከእኔ ጋር ሌላ ነገር እያወራሽ እንዴት በዚያ በሚዲያ እንደዚያ ነገር ይወጣብሻል? ያ ነገር ባይወጣብሽ እስከመቼ ነበር እኔ የምትደብቂኝ? ልነግርህ ነበር አልኩት። እስከመቼ ነበር የምትደብቂኝ እኔ አልነቀም ግን፣ በቃ ልነግርህ እንደነበር ግን አውቃለሁ። መች ነው የምንነግርኝ? እኮ ከዛሬ ነገ እያልኩኝ ቀኑ ከዛሬ ነገ፣ ከዛሬ ነገ እያልሽ ከዛስ፣ እኔ ጋር አሁን አያድርገውና የሆነ ነገር ቢፈጠርስ? እኔ ጋር ማለት ምን ምን ይፈጠራል? በቃ እኔ የሆነ ነገር ቢሆንስ ማለት እኔ በወድሽ ምናምን ምናምንስ። አረ በእግዚአብሔር ለሰው ስሜት አትጨነቅም አንቺ። ነው እንደዛ ነው። መቼ እንደዛ ብዬ አላሰብኩም። በእውነቱ ግን እንደዚህ መደባበቅ ውሸት ምናምን ማስመሰል አያስፈልግም። በቃ እኔ እውነቱን ነገር አያሰምቸዋለሁ አይቼዋለሁ። በቃ አይሻ ካይንሽ ላይ በጣም ብዙ ነገሮች ይነበባሉ። በቃ እኔ እንደዚህ አይነት እሷ አትመስለኝም ነበር። በቃ ገባሻ? እኔ ሰው እንደዚህ ናት ፍቅር እንደዚህ ናት ምናምን ሲለኝ አረ አረ ዞር በሉ ምናምን ቢስንቴ ነው ምጣለው ባንቺ። አንተ አታውቀኝም በቃ እኔ ማውቅሽን እንደዛ ነበረ፣ ግን አሁን አላውቅሽም። አሁን አላውቅሽም። ከዚህ በኋላ አላውቅሽም። ምን ያንቺ ልጭራሽ ነው የማላውቅሽ። እንደዚህ እንደዚህ አልነበረም እኮ። እንደዚህ አልነበረም፣ ባይዚ ያንቺ ያንቺና እኔ ጋር የነበረው ነገር እንደዚህ አልነበረም፣ እንደዚህ አልነበረም። እኔ ደስ እያለ ነበር። በቃ በጣም ብዙ ነገር እንትን እንደምትይ የምፈልገው ቀድመሽ ምን ነግርሽ ብታሳውቂኝ እንደዚህ እንደዚህ አሌክስ ምናምን ምናምን ብትይ፣ እኔ የአንቺ ምቀኛ ነኝ? በአንቺ ፍቅር ውስጥ እኔ ጣልቃ እየገባው መቀስ ነኝ? እኔ መች እንደዚህ አልኩ ታዲያ? እኔ እንደ እንደ ማንኛውም ሰው ታዲያ እንደዚህ ዋሽተሽኝ ምናምን ነው እንትን ብትይ፣ አልወሸሁም ጠይቀኝ። አይ የለኝም ምናምን አላልኩም አልነገርኩም ነው እንጂ እኮ ጠይቅ ጠይቅ፣ ስጠይቅሽ እኮ ይሄን ነገር እንትን እያልሽ ነው እያሳሳቅሽ ወይ ደግሞ የሆነ ነገር እያደረግሽ ነው ምታልፊው። ለምን ምንድን ነው ያን ያደረግሽ? ማለት እንደዚህ አለ እኮ ምናምን ፎቶን ብታሳይኝ ነው የሆነ ነገር እንደዚህ እንደዚህ ብትኛው ምን አለበት? ምን ችግር አለው? እንደዛ ከመደባበቅና ያን ያን ያህል በቃ ውስጥ ለውስጥ እንደዛ ከመሄድ ምን ችግር አለው እንደዛ ብታደርጊ? አይ በቃ እራስሽ አምነሽዋል። በቃ አምነሽበት አላመንኩም። እኔ እኔ እ ውሸት አምነት ሺህ ምናምን ድብቅብቅነት ሽ ማስመሰል ነው። ዝም ስላልኩ ነው የግድ መጫወት አለብኝ የግድ እንዳንተ መሳደብ አለብኝ ምንድነው የምትለኝ እ ምንድነው የምትለኝ? እንዴ በቃ እመኚ በቃ ይሄን ነገር በቃ አንተ እኮ ተናግረህ ይውጣልህ ብዬሽ ይውልህ እግዚአብሔር ውስጥ ያለው ነገር ተናግረው የውጣልክ ብዬ ነው ዝም ያልኩት እንጂ የሆነ ያልከው ነገር እውነት ሆኖ አይደለም። ለምን እንደዛ የሚመስልክ ያልከው ነገር እውነት ነው ማለት ያልከው ያወራኸው ነገር እውነት አይደለም። በቃ ስላልሆነ፣ እንዴት ያወራኸው ነገር ራስ ሳታውቀው ማለት ያ አስመሳይ አይደለም ያልሽኝ ነው፣ ወይም ደሞ ሸታም አይደለም ምናምን አሌክስ ካሁን ባረ ይሄንን ቃል ደግሞ አልፈልግም እኔ ደግሞ አለው ምክንያቱም ነገር ነገር ነገር ምንም ለሚያልፍ ምናምን የሚባል ነገር የለም። እኔ ይህን ያህል ነበረ ታውቂያለሽ ሰው ልጠይቀኝ ልትሰድበኝ ነው የጠራኸኝ? ማለት ልትሰድብሽም ሆነ እኔ እንደውም ያንን እንትንሽን ይዘሽ ትምጫለሽ እ ያሰብኩት ነበረው ማለት ማን ነው እንትንሽን ባይዘው ወይ ማለት ነው እ እንደፈለግህ ልትናገር ትችላለህ። ዝሚ ያልኩም እኔ እናንተ ጋ ያለውን ቅርበት ስለማቅ ግን ዳግመኛ በኢሳቅን ኢሳቅ ስሙን እንዳጠራው እንኳን እንትና ልትተለው ይቅርና በቃ እኔ አላወራም። በዚህ ወንድ ልጅ አያወራም። ማድርጉ ነው የሚያሳየው አይደለ። እኔ አላወራም። በቃ ችግር የለም ምንድን ነው ተስፈራሪ አይደለም። በቃ እኔ እኔ ነገር ሁለታችሁም አስመሳኝ ናችሁ። አንድ ነገር ልንገርሽ እንኳን እሱንም አንቺንም